አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ጥቅምት ሀያ አንድ በዚች ቀን አምላክን የወለደች የቅድስት ድንግል የመቤታችን ማርያም የበዓሉ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከኛ ጋር ለዘላለሙ ይኖር አሜን። በዚችም ቀን የነቢዩ ኢዩኤል የእረፍቱ መታሰቢያ ሆነ። ይህም የእስራኤል ልጆች የሚያስተምርና የሚገሥጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለመከራው በሐዋርያት እና በሰባልቱ አርድእት በሰላሳ ስድስቱ ቅዱሳት አንስት ላይ የመንፈስ ቅዱስ መውረድ እንዲህ ተናገረ። ከዚህም በኋላ በስጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ፣ አለቆቻችሁ ህልምን ያልማሉ፣ ጎልማሶቻችሁም ራእይን ያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔርም አጠገብ ካሉ ከይሁዳ ሀገሮች ሁሉ ምንጭ ከላዩ ወርታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፦ ፀሐይና ጨረቃ ይጨልማሉ፣ የከዋክብትን ብርሃናቸው ይጠፋል። የትንቢትንም ወራት አድርሶ እግዚአብሔርን አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛም በነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። በዚችም ቀን እመቤታችን ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስር ቤት አዳናችው። እንዲሁም በጸሎቷ ኃይል እኛን ከሴጣን ማሰሪያ ታድነን ዘንድ ለዛለማሜን። በዚችም ቀን ገበሬ ግባና ጌታችን ኢየሱስ ከሙታን ያስነሰው የቅዱስ አልዓዛር ሥጋው ከቆጵሮስ ሀገር የፈለሰበት ነው። ከክርስቲያን ነገሥታትም አንዱ ሥጋውን በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ ድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በለብም እንዲህ የሚል ጽሑፍ ነበረ፣ ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጁ የሆነ ቅዱስ አልዓዛር ሥጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክሞም ወደ ቆስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት። በአማረ ቦታም አኖሩት። በዚችም ቀን በዓልን አደረጉ። ለእግዚአብሔር ምስጋና ይሁን እኛንም በጸሎት ይማርን ለዛለማ ሚን በዚችም ቀን ለከበረች ሀገር ኢየሩሳሌም ሊቃነ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፈ አርድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር ሀገር ታላቆች እግዚአብሔርን የሚፈሩ የክርስቲያን አባቶች ልጅ ነው። የዲቁና ማዕረግንም ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህም በኋላ በዲቁና ሹመት አገልግሎቱን ባሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾምም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባው ሆና በከበረች ሀገር በኢየሩሳሌም በእግዚአብሔር ፍቅር ሊቀ ጵጵስና ተሾመ። ሕዝቡንም በፈራያ እግዚአብሔር በትትና የሚያስተምራቸው ሆነ። እነርሱም ስለ ቅስናው እጅግ የሚወዱት ሆኑ። መልኩና የአንድ አቦቱ አገላለጥ እንደ እግዚአብሔር መልክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ መንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያት አመጣ። ይህ እንዲህ ነው። በእስክንድሪያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስላመፁበት የኢትዮጵያ ንጉሥ ፈሽቷቸው ነበርና፣ ስለዚህ በግዛት ውስጥ በሚኖሩ እስላሞች ላይ ክፉን እንዳያደርግ የኢትዮጵያ ንጉሥ መልእክትን እንዲልክ ሊቀ ጳጳሳት አባ ማርቆስ የምስር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንቱ ከኤጲስቆጶሳቱ እና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ እሊህን ብሩህ ከዋክብት የኢየሩሳሌም ሊቃጳሳት አባ ዮሐንስን የምስረ ኤጲስቆጶስ አባሳቢሮስን በእውቀታቸው በአስተዋይነታቸው እና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉስም ይሄዱ ዘንድ ገዳሏቸው። እነርሱም ተአዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉስም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እሊህን ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በበቅሎች አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቃ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቃ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ አገር ስብከታቸውና ወደ ሕዝባቸው መመለስን በአሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው በጣም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና፣ ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶች ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ጥቅምት 22 በዚች ቀን